በቃ ዩቲዩብ ብር ገብቶ የሆነ ነገር አድርግልና፣ እንዴ በደረቁ ሁሌ ያረ፣ በጣም ነው የሚደብረው። በጣም በእውነት በጣም ይደብረው። እንግዲህ ውድ ተመልካቾቻችን፣ እንግዲህ ልብስ ቤቱ ጋር ደርሰናል ነው እና፣ እንግዲህ ልንመርጥ ነው። አብራችሁን ሁኑ።

ዛሬ ግን በካሜራ ነው የያዝነው። ታውቃላ ምንድን የያዘች፣ በቃ ዩቲዩብ ግብር ገብቶ የለ የሆነ ነገር አድርግልና፣ እንዴ በደረቁ ሁሌ። ኧረ በጣም ነው የሚደብረው፣ በጣም በእውነት በጣም ይደብረው። ናሉሜራናላለቤተሰቦቻችን ናራቸዋለዩትብእነት እንናገራለን እንሰራለ ብለ ብ እን በቃ ድሮ አንድ ነገር አታደርግልንም። ያለ እንዳለ ሆኖ ድሮ የሆነ ነገር አድርግልን። አሁን ውድ ቤተሰቦቻችን እንደምታውቁት እንግዲህ የዩቱብ ብር የሚገባበት ሰዓት ነው አሁን እና ደሞዝ ገብቷል እና ግን ሁሌ ማለት ነው ስምጥጥ እያደረገን ነው ምንም ነገር እያደረገን ነው። የፈለግነው ማለት ነው አይደለም፣ በቃ አንድ ነገር እንድንታረግ እንፈልጋለን። ወይ ጋብዘን፣ ወይ ጋብዘን የሆነ ማስታወሻ ነገር። አይ ቆይ እንጂ አይደለም። አሁን ነገሩን ግልጽና ግልጽ አርጉትኝ። ሲጀምር በተመልካች ማስፈራራት ምን የሚሉት ነው? ምን ካልሆነ ካልሆነ አንሰብስክራይብ አርጉት ነው ሰብስክራይብ ነው እንዳታወር፣ ሰብስክራይብ አንሱ ነው። አይ ዝሮ ዝሮ ያለው አይ ዝሮ ዝሮ ሳይሆን ምንድን ነው እንደ ቤተሰብ ያለውን ነገር ይወቁልን ነው። ማርቲ ነይ፣ ቪዲዮ ስሪ፣ እንደዚያ ያድርግ ብቻ ሳይሆን የአንድ ነገር እኛ ምን ፈልገው ቪዲዮ እንደቀረች ድሌት ማድረግ ታቅበታለሽ። ዞሮ ዞሮ እናንተ ይሄ እንደ ስልጣን ብላችሁ ካሰባችሁ ፖስት እንዳይሆንም ኮ መያዝ ይችላሉ። ከኮምፒውተር እኮ ሎጋውት ማድረግ

ግን ላይክ ሰር ሰብስክራይብ ያድርጉ። እሺ አድርጉ አድርጉ እንዳትረሱ ማለት ነው። እሱ ሲያደርግ ይሄን ቪዲዮ ካልታየ በጣም ነው አልናደርም። እሱ ያለው ካለው ይታያል፣ ካለው አይታይም። እኔ ፖስት ማድረግ ብቻ ነው። ከገዛሁ ፖስት ታደርጉታላቸው? አዎ መግዛት መምታየት አለበት። አሁን ቢካል እኮ ፖስት ለማድረግ ብቻ እንዳይሆን ብዬ ነው። በጣም ጥሩ። ምንም ነገር አድርገህልና ያቁም ብለዋል፣ ላደርግላቸው ነው። ቀጣይ ግን ሁለተኛ ነገር ተደርጎ ልናያቅ ብላችሁ እንደማትመጡ ተስፋ እናደርጋለን። ላይክ አድርጉ፣ ሰብስክራ ላደረጋችሁ ደግሞ ሰብስክራይብ አድርጉ። አሁን ደግሞ ድጋሚ ይሄ ቪዲዮ ቫይራል ከሆነ ደግሞ ያው ይጋብዘናል። ይመ ሶስተኛ ደግሞ ቫይራል ሲወጣ ደግሞ እንጋብዛቸዋለን። ቀለል ቀለል እያደረገ ወሬ ከበዛ ቁም ነገር ሊጠፋ ይችላል። ስለዚህ እኛ የምንፈልገው ቦታ ላይ እንወስደዋለን። እዛም እንገናኝ ገናኝ ይሆናል። ውድ ቤተሰቦቻችን፣ ሰዎቻችን ይመታችሁ አአ እንወዳችኋለን። እንግዲህ ውድ ተመልክ ውድ ቤተሰቦቻችን እንግዲህ ልብስ ቤቱ ጋር ደርሰናል። ልንሄድ ነው፣ ልንገዛ ነው። እና እንግዲህ ልንመርጥ ነው። አብራችሁን ሁኑ፣ ከኛ ጋር ሁኑ። ተስፋ እናደርጋለን አአ እንግዲህ

እንለካለን። ከዛ ሌላ ፕሮግራም አለን፣ ገጠር የምንሰራ ቪዲዮ፣ ለዛ ነው ያለው። እንግዲህ ውጪ ሄዳችሁ ምግብ ምናምን ብጋብዛችሁ ይሻላል። ይሄኛው አማርጦ ነው ግን ማለት ነው፣ ይሄ ስላነሰበት ዞሮ ዞሮ ምግብ ቤት ሄደን የሆነ አላውቅም ብቻ ነው

እና ይኸውልህ እጅጌ ሙሉ ደግሞ ይሄንን ይመስላል። እጅጌ ሙሉውን ብዙ

ነገር ነገርላ ጁስ ቤቱ ጋር ደርሰናል። እንደምታይ ጁስ ቤቱ በጣም ነው የሚያምረው። ግድግዳው ምናምኑ ካሜራው ትንሽ ጨለም ያለ ነው፣ አምፖሉ ያን ያክል አይደለም የነበረው እና አስተናገጆችም በርቀት ሆነን ነበር ስናዛቸው የነበሩት። ካሜራ ላይ ትንሽ መግባት ፈርተው ነበር እና ለዛ በርቀት ነበር ስናናገራቸው የነበር ነው። እና ውድ ቤተሰቦቻችን ጁሱ እስኪመጣ ጮማ ጮማ የሆነ ወሬ ስናወራ ነበር። እንደዚህ ተሰባስበን ማውራት ካቋምን ስንት ጊዜያችን ወተን ምናምን፣ ጁስ ከተገባበዝን አንዳንድ ነገር። እዚህ ጋር ደግሞ ጁሳችን መጥቷል። ጁሱ ፍሬሽ ነው የነበረው። በጣም ነበር የሚጥመው። በጣም ማለት ነው ለሚና እኔ በጣም የጁስ በእርግጥ ሁላችንም እንወዳለን። እኔና ለሚ ደግሞ ለየት እንላለን። ጁስ በጣም ነው የምንወደው ሙላር በጣም ሲስቅብን ነበር። ከልብስ ቤቱ እንደወጣን ምንድነው፣ እሺ አሁን ምጋብዛችሁ ምናምን ሲልን ጁስ ስንለው በቃ በጣም ተገርሟል። ልብስ ለራሱ የሆነ ነገር እንመርጣለን ስንለው ልብስ ስንወስደው ተለጣጭ በመምረጣችን በጣም ነው የተገረመው። ሌላ ነገር ይመርጣሉ፣ አሁን ካሁን ምን ይመርጥ ይሆን እያለ በጣም ሲጓጓ ነበር። እኛ በቀላልን የተፋታ ነው፣ ነገር ግን በዚህ አንፋታውን ብለን ስላሰብን ነው። እና ውድ ቤተሰቦቼ ጁሱ በጣም ደስ ይላል፣ እንጠጣ ቪዲዮውን ላይክ ያላደረጋችሁ ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ እንዲሁም ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ልብሱን ተለክተናል። ለነገ ነው ቆጠራችን። ነገ ሂደን አምጥተን የምናሳያችሁ ይሆናል። የኔ ቤተሰቦች እና ቪዲዮውን ለጓደኞቻችሁ ሼር በማድረግ ተባበሩ። ታባልኛው ልብሳችን መታል እዚጋ ደርሳ፣ እኔ ገዛ ነው ልብስ ነው። ልብስ የዛን እንኳን አሳይተናችሁ ነበርና በስተመጨረሻ እንግዲህ ይሄንን ይመስላል። አው ነው ደስ ብሎና በጣም በጣም ነው የምናመሰግነው ከሁላቸው እና

ረጅም ነው። ረጅም ነበር ተተክሶ፣ ለማንኛውም ሌላ ፕሮግራም አለን። በዚህ ልብስ ምንሰራ ፕሮግራም ለዛውም ፈልገን ሆኖ ሙሌ እንደዚህ ያስጨንቀን ያስገዛነው እና። በሌላ ቪዲዮ ደግሞ በዚህ ልብስ ታዩን። አላችሁ በጣም ተወድታላችሁ። እግዚአብሔር ይስጥልን። ያስእና እናመሰግናለን። ሙለርዬ በጣም እንወድሃለን። እኔ በጣም ነው የምወደው። ለማንኛውም እነሱ አላውቅም እና በጣም በጣም ደስ ብሎናል። እናመሰግናለን ውድ ቤተሰቦቻችን ላይ ካላደረጋች ምን የሰራችንሁን ላይ እንደዚህ ደስ ብሎንማ ቫይራል መውጣት አለበትየሁነርጌ እንደዚህ ቫይራል ይወጣልኛል ብሎ ነው። ባይ ባይ፣ እንወዳቸዋለን። በሌላ ቪዲዮ እንገናኝ።